ሁለተኛ ይሄንን ቃል ስትናገሪ ቢሰማሽ የእውነት በጣም ነው የምንጠራው። ታሰው ግን አሉታ እጂ እጂ አሉታ የእሷ እልህ እንጂ ፍቅር አይደለም። አረተው እንደዛ በቃ እውነት ለመናገር ለኤቢ ምንም አይነት ስሜት የለም መቼምም። ለወዳት የምርህ ነው ግን እሷ ይሄን ታውቃለች። አዎ በደንብ ታውቃለች። ኤቢ ከናታን ክላስ የሰሙትን ማመናቃታቸው። ኤቢ ያፈቅረኛል ወደዋለሁ የምትለው እሷ በክፋት የታጠረችው ኤቢ አሁን ላይ የሰማችውን ነገር ማመናቃታት። ከበሩ ላይ ተለጥፈው ሲያዳምጡ እኔ ለኤቢ ምንም አይነት ስሜት የለኝም፣ አላፈቅራትም እያለ ነበረ ለ ዳጣ ሲነግራት የነበረው ዳጣም እንግዲህ እየጠየቀችው፣ ምክንያቱም ይሄን የምትለው ለእሷ ለማመቻቸት ለዳጣን ለኤቢ ነበረ። ኤቢ እንግዲህ ይሄን በምትላት ማነች ዳጣን ይሄን በምትለው ጊዜ እኔ እሷን ፍጹም አላፈቅራትም እያለ ነበረ ሲመልስ የነበረው። አንቺ ግን ጓደኛ አለሽ ወይ? ወይስ እንደዚህ እያላት ሲላት፣ እኔ ጾታዬ እራሱ ምንድን ጓደኛ ጓደኛ ሞልቶኛል፣ ወንድም ሴት ሞልቶኛል እያለችው ስትነግረው ነበረ። እሱም በግራ በመጋባት ጾታዬ ወንድሁን ሴት ይሁን አይታወቅም እያለች ነበር። እና ስለዚህ ጓደኛ የለኝም እያልሽ ነው በመጨረሻ ሲላትም አይሄን ይያልክሽ ነው ሲላት፣ አይ አይደለም ስለዚህ ጓደኛም ማሞልቶኛል እያለኝ ነበር። ኤቢ ግን ፉንቃ ገብቶላ ታልካ አንተ ይሄንን ሲሰማ እሱም ወደሷ ነበር ለያት፣ የፈቀደ ወደ ዳጣጋ ማለት ነው። እንግዲህ አሁን ላይ ኤቢ በቅናት የምትሞተው እናቷን ተነሺ እና በቃ እኔ እያለች ነበረ። ከእሷ ከክላስ ይዛት የመጣችው ሰላም። ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ዳጣ ክፍል አምስት ተለቀቀ። ወደ ክፍል አራት ስንመለስ አቶ ደረጀ ልጁን ኤቢን ከፖርሷ ውስጥ የጨመረችውን ወርቅ የእናቷን ደብቃ ስለነበረ አሁን ላይ ያለችበትን ሁኔታ እየተነበረ ጥያቄ አፋጧት የነበረው። እሷ ግን ያንን ጥያቄ ለመመለስ ፖርሳውን አልከፍትም፣ አላይም እያለች በአባቷን በፍርሃት ለምን ይሄን ነገር ልታደርግ ይፈቀርሽ እስኪ ለምን ነው ቢላትም እኔ አይደለሁም። ደግሞ አሁንም ፈጣ እኔ አይደለሁም፣ እሷ ነች እያለች ነበረ ስትል የነበረችው። ይህም በምትል ጊዜ እንግዲህ አሁን ላይ እናም ይሄንን እያለ አባትየው ክፈች ቢላትም አልከፍት ስትል፣ ለምን ይሄ ልታደርግ ይፈቀርች ለምንስ ነው ቢላት ልትናገር ፈቃደኛ አልነበረችም። እሷ ዳጣነች ብትል አሁንም ደግሞ ሁለተኛ ተዋሻለች። ዳጣን ሁለተኛ እንደዚህ እንዳትዬ፣ ቅርታ እንድጠይቂ ለምን አደረግሽ እያላት ነበረ ያደረግሽበትን ምክንያት። አሁን አላፋጠጥሽም፣ ነገር ግን ሌላ ጊዜ ትነግርኛለሽ እያላት ነበረ አባትየው፣ አቶ ደረጀ ማለት ነው። ይህም በሚላት ጊዜ እሺ በማለት ሄደች። ዳጣን ይቅርታ፣ አሁን ለእናትሽ አልናገርም፣ ብናገር ምን እንደምታደርግሽ ታውቂያለሽ አይደለም። ስለዚህ ሌላ እንትን እላለሁኝ። በዚህ የተነሳ አሁን ዳት እያለ ነበረ። ይህን የሰማች እንግዲህ ማነችን ኤቢሽ በማለት ነው። ይቅርታ ጠይቂ ተብላ በኋላ ላይ ተገኘ። ያ እንትን ያልሽበት ወርቅ ተገኘ ይላታል አባትየው ማለት ነው። ዳጣም በደስታ ዘላባቷን ታቅፋለች ማለት ነው እሷም ተነሽ ይቅርታ ጠይቂ ስትባል ይቅርታ ትጠይቃለች ዳጣን ማለት ነው ሁለተኛ እንደዚህ የምታደርግ ከሆነ እንዴት ለምን ሲባል እያል ነበረ እንግዲህ ባለቤቱ ወይዘሮ ማርታ በመጣች ጊዜ ምንድን ነው ምን ተገኘ እንኳን ደስ ያለች ማርታዬ ውዷ ባለቤቴ እያላት ነበረ ምን ተገኘ በማለት ወርቅሽ ተገኝቶልሻል እያላት ነበረ። ይህንን ሲ ስሰማ ልታምን አልቻለችም። እንዲህ ከሰረቀችበት ሰጠች እያልክ ነው ዳጣ? ዳጣ ደግሞ አልሰረቀችም። ዳጣን ካለስራዋ ነው የሆነችልሻት እያላት ነበር። አረ በፍጹም አላምንም እያለች ነበረ። ምክንያቱም አንድ ሰው የቤቱ ልጆች እንደማይነካ ያምናል። ይሄንን በሚያደርግ ጊዜ እንግዲህ አሁን ላይ ይሄንን ሲላት በደስታ ባለቤቷን እንትን ትላለች ካለ ስሯ እሷን እንደዚህ ያደረግናት እኔ ነኝ፣ ጥፋተኛው እኔ ነኝ። ምክንያቱም ዶላፕን ሳዘጋጅ ኮሜድሮን አውጥቼ ያደረግኩበት እዛኛው ዶላፕ ነበረ ብለው አባትየው ዋሽቶ ለልጁ ለባለቤቱ ይነግራልታል ማለት ነው። ልጅቷም ይሄንን ብሎ እንዳለላት መልሳ ደግሞ ለልጅቱ ለእናትና ልጅ በአንድ ተቀምጠው ሳለ የሚያደርጉት ነገር፣ መቼም ተንኮለኛ ናት ኤቢ እና ቁጭ ብላ ሳለ ትነግራታለ የተገኘኩች እንደ አልወዳትም ይች ዳጣ ደግሞ አባቴም እሷን እሷን ሁሉም የሚወደው እያለች በንዴት ትገኛለች። በንዴት የምትገኘው ኤቢ ደሟ ፈልቷል። ምክንያቱም አሁን ላይ እንዳጣ ከናታንጋ ነው ያለችው። እናታንጋ መቅረቧ ደግሞ ናታንን ልቀማኝ ነው ብላ በንዴት ውስጥ ትገኛለች። በጣም ይገርማል። እንግዲህ አሁን ላይ ዳጣ ማለት ነው ነፃነቷን አወጀች። ሁሉም ነገር በ ኤቢ ውስጥ ነው። ኤቢ ነች እያደረገችው እና ነይ ቀፊያት ብል ሲላትም ግን በደስታ ዘላ ነው ያቀፈቻት ማለት ነው። ከአሁን በኋላ አንቺ ምህትሽ እሷ ምህትሽ ናት። ስለዚህ መከባበር፣ ምን ሁለተኛ እንደዛ አይነት ነገር እንዳታደርጉ እያል ነበረ። አንቺ ራሱ ዳጣን እኮ ዳጣ ናት ብለሽ ያላየሽውን ወንጅ ለሻለ እያሉ አባትዬው ሲመክሯት ነበረ። ኤቢን ሁላችሁም ተዋዳችሁ መኖር እስታይል እያለች እኔ አሁን ላይ ዱብዬም እንትንም ሊሆን ይችላለሁ ግን ሰርቄት አላቅም። እኔ ሰውን እየናፈቀኝ እያለች ነበረ ዳጣም ስትል የነበረው እንግዲህ ሰውየውም ሂጂ በማለት ደረጀም ተነስታ ትሄዳለች። እዛ ስትሄድም ወይዘሮ ማርታ ሁሉን ነገር ስለነገራት ደስ ብሏታል። ይቅርታ ካለ እንትኗን አንቺም ይቅርታ በያት በማለት ይቅርታ እናቴማ ስትላት ኤማ ግን እንደ ልበልሽ ያልቻት ዳጣም፣ ዳጣ ቡና ፍሊታ ብላ መቅደያ ታቀለሽ አረይ ታውቀበት እያረዳ ያራዳ ቋንቋን እየተጠቀመች ነበረ። ዳጣም ዳጣም እንግዲህ ነጻነት ደስ ስላላት፣ ምክንያቱም በዚህ ምክንያት ውሃ ነች። ሁሉንም ነገር ቦታ ላይ ልትመሰገነ የምትገባው ውሃ ነች፣ ምክንያቱም እሷ ባትናገር ኑሮ ዳጣ እንደሰረቀችው ነው እችም ሰርቃ ከፖርሷ ውስጥ ነበረ እያስቀመጠችው። ምክንያቱም እኔ ውስጥ ጨምረው ነው እሷ ብላ ነው አሁን እራሱ እንኳን እንትን ያለችው፣ ግን አባትዬው ስራዋን እንትን ስላለባት ይህንን እንትን ልትል ችላለ። በዚህ የተነሳ እንግዲህ ወደ እናትየዋ ስንመጣ ቡና አፍልታላት፣ አፍልተሽና ተባረኪ ስትላት አረኔ ታውቂበት እያፈላቸው ሰላምን አግዣት ነው እየላት መጽች ስትላል ነይ መቅዳትስ አስተምርሻለሁኝ አንቺ ስትላት እሺ በማለት ትቀበላለች። እንግዲህ እሷም አሁን ላይ ወርቋ ስለተገኘ ወይዘሮ ማርታ በደስታ ትገኛለች ማለት ነው። ማርታ ይሄንን ተንብላ ሳለ እንግዲህ ቅንቅኗ ኤቢ ማለት ነው መታ ከእናቷ ጋር ትቀመጥና እማዬ እኔ ክንቺ ዳጣ ምትባል ምን ደግሞ ጀመረች፣ ምን አደረገችች አሁን ከናታን ጋር ሁልጊዜ እንትን ስለምትል ነው። አይደለም፣ ምን አደረገች አሁን ደግሞ እያለች እኔ ግን ይመስለኛል እናቷ ላይ ገደም እንዳለኝ፣ ዲኤንኤ በድብቅ እናድርጋት እያለች ትመክራታለች ለእናቷ። እናትየዋ ንድድትልና ሁለተኛ ይህን ቃል ስትይ እንዳልሰማሽ፣ ምን ማለትሽ ነው? አባትሽን እንደዛ አርገሽ እንትን ምትይ እያለች ነበረ። ከዛም ዳጣም ማነች ኤቤት ተነስታ ትሄዳለች። ዳጣም እንግዲህ ቡናዋን አቅርባ የማን ልጅ ነሽ እንደዝነሽ እያለ እየጠየቀች ነበር። አቶ ደረጀም ከውጭ መጥቶ ቡና ልቅዳለህ በምትለው ጊዜ አይ ሻወር ልውሰድ ቡና እንኳን አሁን አልፈልግም በማለት ትቷቸው ብላ ሲገባ እየፈራ ነው እዚህ ቦታ ላይ ያለው ማለት ነው አቶ ደረጀ ይሄንን እያላት ሳለ ቆይሽ በማለት ዳጣን ጥያቄ እያቀረበ አንቺ ግን ቤተሰቦችሽ እነማን ናቸው? ይታገርልሽ እኔ ቤተሰቦች እያለች የምትናገረው ይጠፋባታል። በዚህም ጊዜ አቶ ደረጀ ሲያወሩ በር ላይ ሆኖ እየሰማ ስለነበር ዳጣ ብሎ ይጠራታል። ዳጣም አቤት ብላት ይጠራሻል ብላ በምትሄድ ጊዜ ማነሽ ልሽ ሲላት ሁሉንም ነገር ታስረዳለች ማለት ነው እኔ እያስረዳታለች የማልስ ነ ብለሽ እንደዚህ ብለሽ ተናገሪ ብዬ ነው የነገርኳት። በማለት እያወራሽ ነበርና እንበዛው ወሬዋን ትቀጥላለች። እሷም ተመልሳ እንዲ አባቴ፣ እስከ መቼ ነው? ዲኤንኤው እስከሚታወቅ ድረስ አሁን ዝም ብለሽ እንደዚ በይ በማለት የጓደኛዬ ነው ብሎ ስለዋሽ በጭንቀት ውስጥ ይገኛል አቶ ደረጀ ማለት ነው። ግን ልጅቷ ይህች ኤቢ ሁሉንም ነገር ተጠራጥራለች ማለት ነው። እናም እንግዲህ እንደዚህ ስትል ተነስታ ወደ ተመልሳ ወደ ወይዘሮ ማርታ ጋር ስትሄድ ምን ነበር ያልሽኝ? አባቴ አገሬ ሀረር ነው ድሬዳዋ። ስለዚህ አባቴ ደግሞ እንደዚህ ነው የሚባለው እያለች የአባቷን ስም እየጠራይ ስትናገር ነበር። ይህንን ሰምታ እንግዲህ ሴትየዋም እያወራቻት ነበር እና በቃ እየሳቀኝ ነው። ተነስታ እቃውን ይዛ ትሄዳለች ማለት ነው ወደ ሰላም ጋ ማለት ነው። ሰላም ይም ደስ ብሏታል። ለምንድን ነው ሲም ያክል ጊዜ ሰው ቤት ወልደች ሰው እኮ ለሰው መድኃኒት ነው ውለጅ ውጭና አግቢ ምን በይ እያለች እየመከረቻት ነው። ልውለድ እያለች ውሃም ከለዋ ላይ እንትና ሰራተኛ እኮ ልጅ አዝላለች አንቺ ስለምን አታጥሊም አንቺ እኮ ትልቅ ነች ውለጅና ልዘልልሽ እያለቻት ነበረ ውሃን ማለት ነው። እንግዲህ ይሄን ተባብለው ወደ

ተነስተን እንግዲህ ትሄዳለች። እንደውም አልወደው እያለ ወንዴ እዚህ ስትይ ከሱ ግን ያራዳ ልጅ ነው ራቂ ፍቲ አልችልም ማረቅም እያለቻት ነበረ። እንግዲህ በጓደኝነት እየቀረበች ዳጣ ማለት ነው እንትናን በዚህ ጊዜ እንግዲህ እሷ ምን ብላ ስታበቃ ወደት ነው ሄዳቸው? ወደ ናታንክላስ ናታንክላስ ሄዳ እንግዲህ ኤቢና እናቷ እያወሩ ነው ናታን ነው አደለ እንደ ስንተን የምትበሳጭ ምን እያለቻት ነበር እና እማዬ እንደው ሁሉም ይልካታል ለምንድን ነው እያለ ግን ምን አደረገች እያለች ነበር እናትየዋ በጣም ጥሩ ሰው ነች እና ይህን እያለች ማርታም ይሄን እያወሩ ሳለ ተነስታ ማርተ ማነች አሁን እሷን ክላስ ብንሄድ፣ በዚህ በሌሊት ወንድ ክላስ በጨለማ አትሄድም ተይ እያለች ነበር። ነን ሄድማ ብንሄድ እዛው እናገኛታለን ብላ እናቷን ጎትታት ወደ ናታን ክላስ ይዛ ትሄዳለች። እናታን ክላስ ይዛ ስትሄድ እንግዲህ እበር ላይ ሆነው ከሱ ክላስ ነው እያዳመጡ ነበር። ለምንድነው ፉንቅ አለባን መሰል ኤቢ ተወድሃለይ፣ ስለዚህ ተረዳት እያለች እየለመነችው ነበር። ይሄ ቤታያት እኔ አልወዳትም። እኔ ከእሷ እንትን የለብኝም ዝም ብላ ነው እያለ ደስ አትለኝም ይላል፣ ማለት ነው ናታን ይሄን እያለ ከሷ ጋር አንቺ ስለ ጓደኞችሽ እስኪ አውሪ ቢላትም፣ እሷም መንገድ ስለ ጓደኞች የምላውራ ሁሉም ጓደኞች አሉኝ፣ ሴትም ወንድም ብዙ ጓደኞች እያለች ነበረ ስትለው የነበረው። አይ የፍቅር እንደዚህ ይላት፣ እንዴ ለምንድን እንዴ ፍቅር ፍቅር ምን እንዴት እያለ ጾታሽ ግን ጾታዬንም ግን አላውቀው እንኳ እንደዚህ ፍቅረኛ ምናምን የሚባለው በማለት ትነግረዋለች። እሱም ይህን እያወራሳላ በር ሆነው ሲያዳምጡ የነበሩት ኤቢና ወይዘሮ ማርታ እኔ ግን አልወድም ብሎ አንቺን ግን እያላት ነበረ እያለች አሲል ገና አፈቅርሻለሁኝ ሌላት አፉ ላይ እንዳደረሰ በሩን ከፍተው ሲገቡበት ሁለቱም ደንግጠው ናታን እና ማንስቲ ዳጣ በድንጋጤ ይፈጣሉ ማለት ነው። እዚ ላይ ሁሉም ገብተው ፈጠዋል። ለነበረን ቆይታ